መናኙ ሙሽራ ገብረ ክርስቶስ ስንቶቻቸው ይህን ጻድቅ ሰው ታውቁታላችሁ ሁሉ ሞልቶለት ሁሉ ተርፎለት ሳለ በተሞሸረ በዛኑ ቀን ሳይውል ሳያድር ዓለምን ጥሎ የኮበለለና እንደ ነድያን ራሱን ሰውሮ ለብዙ ዓመታት የተጋደለ እጅግ ጻድቅ ሰው ገብረ ክርስቶስ ማን ነው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብን ሁኑ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። የጻድቁ ገብረ ክርስቶስ አባት ቴዎዶሲዎስ እናቱ መርኬዛ ይባላሉ። እግዚአብሔርን የሚወዱና ለድሆችና ለተቸገሩ ምጽዋትን ያደርጉ ነበር። ልጅም ስላልነበራቸው ዘውትር ወደ እግዚአብሔር ይጸልያሉ። ጻድቃንን አይጠላቸውም ተብሎ እንደተጻፈ በእርጅና ዘመናቸው ሊሰጣቸው፣ ስሙንም አብደልመሲ አሉት። ትርጉሙም ገብረ ክርስቶስ ማለት ነው። ጻድቁ ገብረ ክርስቶስ ዕድሜው ለትምህርት እንደደረሰ የነቢያትን የሐዋርያትን ስለ ክርስቶስ የተነገረው ሁሉ ተማረ። ዕድሜው ዐሥራ አምስት ዓመት በሆነው ጊዜ የሮም ንጉሥ ልጁ አጫለት፣ በቤተ ክርስቲያንም ሥርዓት አገባ። ከቤተ ክርስቲያን ከወጡ በኋላ ወደ ቤቱ ተመለሰ። ሙሽራውንና ሙሽራዊቱን ወደ ጫጉላ ቤት አገቧቸው። መንፈቀ ሌሊት በሆነ ጊዜ ገብረ ክርስቶስ ተነስቶ የሙሽርነትን ልብሱን አውልቆ ጥሎ ተራ ልብስ ለበሰ። ሙሽራይቱንም አማላት። ሙሽራይቱም እያለቀሰች ወዴት ትሄዳለ? ለማንስ ትተወኛለ? አለችው። ጻድቁ ገብረ ክርስቶስ እግዚአብሔር አደራ ሰጥቼሽ አለው። እኔ ግን ክርስቶስን ልከተለው ሄዳለሁ። የዚህ ዓለም ምድራዊ ሀብትና መንግስት ኃላፊ ነውና፣ አንቺ ግን የተማማለውን መሐላ አስቢ። እርሷም ዝም አለች። ከሙሽራይቱ በስተቀር ማንም ማን ሳያየው በሌሊት ወጥቶ እየጸለየ በመርከብ ወደ አርማንያ ሀገር ሄደ። በነጋም ጊዜ አባቱ መኳንንቱና መሳፍንቱ አገልጋዮቹን፣ እናቱም ወይዛዝርቶችን አስከትላ ወደ ጫጉላ ቤት ገቡ። ከሙሽራይቱ በስተቀር ሙሽራው ገብረ ክርስቶስን አላገኙትም። ባልሽ ወዴት አለ አሏት። ሙሽራይቱም እያለቀሰች የሆነውን ሁሉ ነገረቻቸው። አባትና እናቱ የሙሽራይቱን ነገር በሰሙ ጊዜ በግንባራቸው ከመሬት ላይ ወድቀው ልብሳቸውን ቀደው በራሳቸው ላይ አመድ ነስንሰው ፊታቸውን በጥፍሮቻቸው ነጩ። ደስታቸው ወደ ሀዘንና ለቅሶ ተለወጠ። አባቱ ንጉሥ ቴዎዶሲዎስም አምስት መቶ አገልጋዮች በየአገሩ እንዲፈልጉ ታዘዘ። ንጉሥ ቴዎዶሲዎስም የተወደደ ልጄን በማየት እግዚአብሔር ደስ እስኪያሰኘኝ ድረስ ወደ ዙፋኔ አልወጣም አለ። እናቱ መርኬዛም እግዚአብሔር የሰውነቴን ጭንቀት የልቦነን ሐዘን አይቱ ልጄ እስኪመለስ ድረስ በሕይወት ሳለው ምንጣፌ አመድ ይሁን እያለች እያለቀሰች በአመድ ላይ ተቀመጠች። ሙሽራይቱም የሙሽርነት ልብሷን አውልቃ

የራስ ጸጉሯን ተላጭታ በክርስቲያን ሕግ አብሬው የተሞሸርኩትን ያሳየኝ ዘንድ ክርስቶስን ደጅ ጠናለሁ አለች። ጻድቁ ገብረ ክርስቶስ ባህርን ተሻግሮ ከሄደ ጀምሮ ከጫጉላ ቤት የወሰደውን ሁሉ ለችግረኞች መጸወተ። ለብሶት የነበረውን ሳይቀር አውልቆ ሰጥቶ ጨርቅ ለበሰ። ከሰንበት በስተቀር ምንም ሳይቀምስ በጾም በጸሎት ኖሮ ከነዳያን ጋር በቤተ ክርስቲያን ቅጥር በር አደረገ። ከማደሪያው ሳይወጣ እስኪነጋ ድረስ ሳያቋርጥ በመዓልትና በሌሊትም ተግቶ ይጸልያል። እንደዚህ ለተጋድሎ ተጋድሎ ሰው ሳያውቅበት 15 ዓመት ኖረ። ከ15 ዓመት በኋላም ከአባቱ አገልጋዮች ሁለት መልእክተኞች እሱ ወዳለበት አገር ደረሱ። የንጉሱን ልጅ ወሬ ፈጽመው አላገኙም። ንጉሥ ቴዎዶሲዎስም እንዳዘዛቸው ቤተክርስቲያን ቅጥር ውስጥ ገብተው መጽዋዕትን ሰጡ። ጻድቁ ገብረ ክርስቶስ የአባቱን አገልጋዮች አውቋቸው ነበረ። እነሱ ግን አላወቁትም። ከጾም ከጸሎት የተነሳ መልኩ ተለውጧል። ወደ ማደሪያውን ገብቶ ከአባቴ አገልጋዮች መጽዋት ለመቀበል ያበቃኝ አምላኬ አመሰግናለሁ እያለ ከእንባ ጋር ምስጋናውን አቀረበ። የተቀበለውን መጽዋት ለተቸገሩ ሰጠ። ሳያቋርጥ በስግደት በብዙ ተጋድሎ ማንም ሳያውቅበት አምስት ዓመት ኖረ። የአባቱ አገልጋዮች ወሬውን ሳይሰሙ ከዚያች አገር ወጡ። እመቤታችን ቅድስት ድንግል ማርያም ከቤተክርስቲያኑ ለአንደኛ ደገኛ ቄስ ተገልጣ በቤተክርስቲያን ደጃፍ ማደሪያው ብቻውን ያደረገ ደገኛ ሰው አለ፣ ይዘኸው ወደ ቤተክርስቲያን አምጣው ለእሱም ስገድለት። ከእንግዲህ ወዲህ ማደሪያው ከቤተ ክርስቲያን ውስጥ ይሁን፣ እግዚአብሔር ሰው ብለህ ጥራው ብላ የቤቱ ምልክት ነገረችው። ያም ደገኛ ቄስ እመቤታችን ቅድስት ድንግል ማርያም እንዳዘዘችው አደረገ። ደገኛውን ቄስ ጻድቅ ገብረ ክርስቶስን የመጣህበትን ስራ ምን እንደሆነ በአብ በወልድ በመንፈስ ቅዱስም አምላክን በወለደች በእመቤታችን ስም ማጽንሃለሁ፣ ንገረኝ አለው። ገብረ ክርስቶስም አጥንትን በሚሰብር ህሊናን በሚያሸብር ለመስማት በሚያስጨንቅ አብይ ግሩም በሚሆን በዚህ መሐላ ለምን ታምለኛለህ እኔን ታውቀኝ ዘንድ ማን ነገረ አለው ቄሱም የሆነውን ሁሉ ነገረው ገብረ ክርስቶስም ያማለውን መሐላ ስለፈራ ከፃንነቱ ጀምሮ እስከዚህ ቀን ድረስ የሆነውን ሁሉ ለቄሱ ነገረው ቄሱም ይህንን በሰማ ጊዜ ጽኑ ለቅሶ እያለቀሰ ሰገደለት ገብረ ክርስቶስም በዚያች አገር ጥቂት ኖረ የአገሩ ሰዎች ወሬው እንደሰሙ ባወቀ ጊዜ ውዳሴ ከንቱ ይመጣብኛል ወሬውም ለአባቴ ደርሶ መጥቶ ይወስደኛል፣ ብሎ እስከ መንፈቀ ሌሊት ጸለየ። መቤታችን ቅድስት ድንግል ማርያም እኔ የሰወርኩትን በዚች ሀገር አንቺ ገለችው፣ እኔ የምፈራው አንቺ ታውቂያለሽ። ወደ ማያውቁ ሊሂድ አንቺ ምሪኝ ብሎ ከማንም ሳያየው በሌሊት ወጥቶ ሄደ። ከባህር ዳር አጠገብ እንደደረሰ በመርከብ ተሳፈረ። ጥቂት ራቅ ካሉ በኋላ እግዚአብሔር በባህሩ ላይ ጽኑ ነፋስ አምጥቶ ወዳላሰቡበት ወስዶ ከቁስጥንጥንያ ወደብ አደረሳቸው። እግዚአብሔር አምላክ የወላጆቹን ልመናና ጩኸታቸውን ሰምቷልና፣ የእግዚአብሔር አገልጋይ ገብረ ክርስቶስ ከአባቱ አገር እንደደረሰ ባየ ጊዜ በግንባሩ ተደፍቶ እግዚአብሔርን አመሰገነ። አሁን አንተ ካመጣኸኝ ከአባቴ ማዕድ ፍርፋር እንጂ ከሌሎች መጽዋትን ልቀበል አልሻም። እኔ ወደ አባቴ ቤት እሄዳለሁ። ጌታ ኢየሱስ ክርስቶስ ሆይ ነፍሴን ከስጋዬ እስክትለያት ድረስ ከአንተ ተሰውሬ የምሠራው ለሰው አትግለጥብኝ ብሎ ወደ አባቱ ቤት ሄደ። ወደ አባቱ ቤት እንደደረሰ አባቱ ከቤት ሲወጣ ባየው ጊዜ ወደ እርሱ ቀርቦ፣ ጌታዬ እኔ ደሃ ጦማዳሪ ነኝ። እግዚአብሔር ከአንተ ደጅ ደረሰኝ ስለ ክርስቶስ ብለህ በቤት ታዛን ኑረኝ ከማዕድ ከተረፈው ፍርፋሪም ትረፈኝ፣ ዋጋህን በእግዚአብሔር ዘንድ ታገኛለህ አለው። ንጉሥ ቴዎዶስዮስም የልጁን መሰደድ አስቦ ለእኔ ወዮልኝ፣ የአይኔ ማረፊያ፣ ወይ ልጄ እያለ አለቀሰ። አገልጋዮቹንም ጠርቶ እንዲረዱ ታዘዘ። ጻድቁ ገብረ ክርስቶስ ንጉሱን አንተ ስትወጣና ስትገባ እንድታየኝ እንዳትረሳይ፣ በምትወጣበት በር በስተ ውስጥ ማደሪያ ይሰሩልኝ ዘንድ እዘዝልኝ አለው ንጉሱም ቶዶሲዎስ ትንሽ ጎጆ ይሰሩለት ዘንድ አዘዘ የእግዚአብሔር አገልጋይ ጻድቁ ገብረ ክርስቶስ በተሠራለት ጎጆ ገብቶ ተቀመጠ። በመዓልትም በሌሊትም ይጾም ነበረ። በሰንበት ካልሆነ እህልንም አይቀምስም። የሚሰጡትን ምግብ እንደሚበላ ተቀብሎ በህቡ ለነዳያን ይሰጥ ነበር። የጸሎቱን ጊዜያት አያስተላለፍም። እስከሚነጋ ቆሞ ይጸለያል። ከንጉሡ አገልጋዮች ንጉሡ አደራ ስላላቸው ገብረ ክርስቶስን ስለሚያገለግሉት ስለ ሁለቱ አገልጋዮች ቅንዓት ያዛቸውና ተንኮልን አሰቡ ንጉሥ ለእነዚህ ለሁለት አገልጋዮች ብዙ ገንዘብ ይሰጣቸዋል፣ ከእኛ የበለጡ ይሆናሉ። ስለዚህ ይህ ድሃ ከጌታችን ቤት እናባረው ብለው መከሩ። ከዚህ ጊዜ ጀምሮ በጻድቁ ገብረ ክርስቶስ ላይ ክፉ ሥራ ይሰሩ ጀመር። ከእነሱም በጥፊ የሚመታው ነበር፣ ራሱን በበትር የሚመታው፣ ጽሙንም የሚነጨው ነበረ፣ የራሱንም ጠጉር የሚጎትተው፣ በማደሪያው ላይ ወጥተው በላዩ ላይ ሽንታቸውን የሚሸኑበት ወጭት አጥበው እጣቢውን በላዩ የሚያፈሱበት ምራቃቸውን በላዩ የሚተፉ ከንጉሱ ማዕድ የተረፈውን አጥንትና ስጋ ወስደው በላዩ ላይ በጣሉበት ጊዜ ውሾች መጥተው የወደቀውን አጥንት ሲሉ ስጋውን ያባዝቱት ነበረ። የእግዚአብሔር ሰው ግን ሞት የሌለበትን መንግስተ ሰማይ ታስቦ የሰይጣን ጦር እንደሆነ አውቆ ስለ ክርስቶስ ብሎ ታገሰ። ሰይጣንንም ድል አድርጎ የታገሰ ከዚህ ሁሉ መከራ ጋር በአባቱ ደጃፍ 15 ዓመት ተቀመጠ። የአባቱ አገልጋዮች ግን በመከራ ላይ መከራ ይጨምሩበት ነበር። ሲወጡና ሲገቡ የሚሰድቡት ነበር። ሽታው አስጨንቆናን ይህም በሽተኛ ድሃ አስወግድልን ይሉትም ነበር። የእግዚአብሔር ሰው ጻድቅ ገብረ ክርስቶስ፣ ጌታ ኢየሱስ ክርስቶስ ሆይ በአባቴ ቤት ያሉ ሁሉ በእኔ እንዳይሰነካከሉ፣ እዳ በደልም እንዳልሆንባቸው ከሰው ተለይቼ ወደማትጸየፈኝ ወደማትጠላይ፣ ወደ አንተ መጣ ዘንድ ነብሴን ከስጋዬ እንድትለያ ተሻለው እያለ ጸለያ። ጌታችንም ኢየሱስ ክርስቶስ መቤታችን ቅድስት ድንግል ማርያምና የብዙ ብዙ ቅዱሳኖችን አስከትሎ ወደ እርሱ መጣ ተገልጦም፣ ገብረ ክርስቶስን ጸሎትን ሰምቻለሁ ፍጹም ትዕግሥትህንም ወድጃለሁ። እንግዲህ ከዚህ መከራ ታርፋለህ፤ የዚህን ዓለም ኃላፊ መንግሥትና ደስታንም ንቀሃልና ወደ ዘላለም ፍሥሓ ትሄዳለህ አሉ። አሁንም አጋንንት ልታወጣ እውሮችን፣ አንካሶችን፣ ዲዳዎችን፣ ሰውነታቸውን የደረቀ ደዌ የጸናባቸውን፣ ለምጻሞችን፣ ደዌ ሥጋ ያደረባቸውን ድውያን ሁሉ ልትፈውስ ስልጣንን ሰጥቻለሁ። ልዩ ልዩ ደዌ ያለባቸው ሁሉ በጸሎት ይዳኑ ይፈወሱዋል። ገብረ ክርስቶስም ጌታ ፈጣሪ ሆይ አስራ ስጠኝ አለው። ጌታም የምትሻውን ለምን አለው። ገድል የሚናገረውን መጽሐፌን የጻፈውን ያጻፈውን የሰማውን ለቅዱሳን በሚዘጋጀው በምሳ በደብረ ጽዮን ከእኔ ጋር እንዲገኙ አድርግልኝ አለው። ጌታም ይሁን ይደረግ አለ። ዳግመኛም ለመታሰቢያ ስንዴ፣ ወይንን፣ ሳርን ውሃ የሚያቀርበው እንዲሁ አድርግለት። ጌታም ይሁን ይደረግ አለ። ዳግመኛ መታሰቢያን ተደርጎ የተዘጋጀው ካለቀ በኋላ የመጣ ሰው ቢኖር ወጨቱን አንስቶ ጥራጊውን የቀመሰ በምስሐ በደብረ ጽዮን እንዲገኝ አደርገዋለሁ አለ። ገብረ ክርስቶስ መልሶ የአባቴን አገልጋዮች አጠጣቸውን ይቀርበላቸው አለ። ጌታም አጠጣቸውን ይቅርብ እያለ አለ። የብዙ ብዙ ቃል ኪዳኖችን ገባለት። ገብረ ክርስቶስም አሜን ምስጋና ላንተ ይሁን አለ። ዘውትር ያገለግሉት የነበሩት ሁለት አገልጋዮቹን ጠርቶ ከእናንተ አንዱ ወረቀትና ቀለም ያምጣልኝ፣ አንዱ ደግሞ ወደ ቤተ ክርስቲያን ሄዶ በረከት ኅብስት ያምጣልኝ አላቸው። እነሱም እንደ ታዘዙት አደረጉ። የእግዚአብሔር ሰው ጻድቁ ገብረ ክርስቶስ መንፈስ ቅዱስ ገልጦለት ከመጀመሪያው እስከ መጨረሻው ገድሉን ሁሉ በእጁ ጻፈ። ዳግመኛም ገብረ ክርስቶስ ልጃቸው እንደሆነ ከነ ምልክቱ ለአባቱና ለእናቱ ጻፈ። ጽፈቱን ከጨረሰ በኋላ ጸሎት እንዳስለመደው ጸለየ። መንፈስ ቅዱስንም ውስጡን አክብሮ ለውጡ ቁርባን አድርጎ ሰጠው። መጽሐፉን በእጁ ይዞ ፊቱን ወደ ምስራቅ መልሶ በአብ በወልድ መንፈስ ቅዱስ ስም በመስቀል ምልክት አማትቦ አንገቱን ወደ ሰማይ እንዳቀና ጥቅምት 14 ቀን አረፈ። ያን ጊዜ ነፍሱ ከሥጋው ተለየች። የጻድቁ የሙሽራው ገብረ ክርስቶስ በረከት ረድኤት ከሁላችን ጋር ጸንታ ትኑር ለዘላለሙ አሚን።